ወርቁ ቀረፃ ላይ ነህ። ወርቁ ጀግና ነህ። ድምፅህ ገብቶላል። ቀረፃ ላይ ነህ። በጣም ምርጥ ቀረፃ ላይ ነህ። አይሆንም። ማሸነፍ ማሸነፍ ሞት ነው እንዴ ተራ ተራ ነገር ላይ ጦርነት ነው እንዴ የሚከፈተው አረ ራስን አታዋርድ ወርቁ ተጫወት ጨዋታ ወርቁ ተጫወት እሺ ራስን ነው የምትጎዳው ልጁን ጎዳው ብትል ራስን እንደመጉዳት ነው ጨዋታው እየተጫወታችሁ ነው አለቀ

በቃ ይሄ ነው የሚፈለገው፣ አለቀ። ይሄ ነው የሚፈለገው። ና ና፣ በረከት ና እራሱ ማለት ነው። እና ተጫወት ሲለኝ አንተ አምስት ደቂቃ ይወጣል አለ እራሱ። እራሱ ጠየቀህ ስትለው ነው አንተ ገባ እንጂ እሱ መናገር አይደለም ዳኛው ማለት ነው። በኋላ እሱ መጣና ጌታ ዝም አይደለም እዚህ ሜዳ ላይ አልነገርኳችሁ ነገር ነው ግን አንተ አንተ እንጂ ነው ኦኬ እንኳን ደስ ያላችሁ ቀረፃ ላይ እንኳን ደስ ያላችሁ እሺ ተስፋ እንኳን ደስ ያላችሁ። እሺ፣ ኢብራሂም እንዴት ነው? እንኳን ደስ እንኳን ደስ ያለ እንዴት ነበር ጨዋታው አርሰናል ሆነን ነበረ ደስ ያለ ያው ምርጥ ነበራቸው የተወሰነች ነበር በጣም አሻሽሎ መምጣት ነው አለቀ 19

እሺ እሺ እሺ ኢምራን ኢምራን ኢምራን ኢምራን ዛሬ በጣም ትልቅ ስራ ከረታ ጋር ሰራልና፣ ፎቶ አይፈልግም በእምነቱ ነው። እሺ እሺ በእምነት ሙስሊምና እምነት ላይ በነገራችሁ ላይ ፎቶ አይፈቀድም። እሺ ኢብራሂም አግኝቻለሁ። ለካ ዳኝነት ላይ እስቲ ወንድማችን አንዴ ባክ ትዝ ይለኛል እስቲ ዙሪያ ኦብዘርቬሽን ይሄ ዛሬ 19ኛው ስምንተኛው ዙር የመጨረሻ ጨዋታችን ነው። በጣም ድንቅ ነበሩ ነጸብራቆች። መጠነኛ ስህተቶች ነበራቸው። ማንማርኪንግ ማርኪንግ ዜሮ ግልጽ ነው። እነዚህ ልጆች ደግሞ ሀይ ቦል የተደራጀ ኳስ ይዘው ይሄዱ ነበር። እኔ እንደውም እዚህ ጋር ስለፈልፍ የነበረው ከኋላ ቴሌግራም ላይ ለቅቄዋለሁ፣ ሰምተውታል እነሱ ላይቭ ላይ አውራ ነበረው። ልጆቹን አይዟቸው ነፃ አገኟቸው። ከዛ ዘለዘለ ነው በቃ ትክክል አልነበረም ጨዋታቸው እና እንዴት ነው ታ

እስኪ ጎልጎል ስትል ነበረ ቅድም፣ በደጋፊ ተጽፈ ሀሳብ ስጠን ስለ ጫዋታው የእኛ ምንጊዜም የዜሮ ስምንት ልጆች ልዩነን። እሱን እንኳን የዜሮ ስምንት ተውና፣ ጨዋታው በጣም አሪፍ ነበር። ትንሽ እነሱ ሳመና ነገር ግን ያበዛሉ አላበዙም ትንሽ አይ፣ ሰበራ ምናምን ነበር። ጥቂት ነው። ጥቂት በረኛችንም ነው ነው አሪፍ ነው አይባልም፣ ትክክል ነው አይባልም ብሏል። እውነት ነው። ጥቂት ነው። አሁን ሊመራ ነው በደረቁ። እናመሰግናለን፣ ክብራትና ክብራ። አሁን ደግሞ የጨዋታው ዋንጫ ሰጣት ስነ ስርዓት አለን። ስተት ነው ስተት ነው። አይ ችግር የለውም። ልጆች ይሳሳታሉ። የሚቆረጥም ኤዲት የምናደርግም የለም። ማሩፍ ኢንተርናሽናልን በጣም እናመሰግናለን። በእውነት በጣም በጣም ድንቅ ነገር ነው የተሰጠን። እናመሰግናለን እግዜር ይስጥልን እሺ።